አባቶች ወንድሞች፣ እንደምን ዋላችሁ? ሆነ ከሁሉ አስቀድሜ የሰላም ልበላችሁ። ከዚህ ላለው ወገን ለተሰበሰበው ዘውድ ላድርግና ደስታ የድግ ነው። ከዚህ ላለው ወገን ለተሰበሰበው ዘውድ ላድርግና ደስታ የድግ ወገን ከወገኑ እንዳሻው ሲናገር፣ ወገን ከወገኑ እንዳሻው ሲናገር፣ ባለም የሚወራው የሚሰማው ምስጢር ምን ይሁን ጉዳዩ ዘበን አይነው አገር

ፈጣሪ ያቁም አወረድ አንድ ነው ስላቸው የዚህ ቤት አወረድ አንድ ነው ስላቸው ውበትና ደስታ አለው ደመዳቸው የላይኛው አምላክ አንደኛው ቤታቸው

ወርናአስወርና ወርቄና አስተውየ ባአንቻየዋዛሪየ አደቁበት ቦታ እመቤት አድሬ አደኩበት ቦታ እመቤት አድሬየ ሽልማቱ በዛዋለን የማሳብ ከልማቱ በዛ አለን የማሳብ ሆነኝ። እንዳልሸከመው አቅመ ደካማ ነኝ። እንዳልሸከመው አቅመ ደካማ ነኝ። ከፍዬ ፈንታ የልሸቀም መሰለኝ። ከፍዬ ፈንታ የልሸከም መሰለኝ። ከፍዬ ፈንታ የልሸቀም መሰለኝ። ሰው በሕይወት ሲኖር ያለ ሀገር ሕማም ሰው በሕይወት ሲኖር ያለ ሀገር ሕማም ለመረመረው ሰው ጤናው ነው አንዱ ዓለም ሰው በሕይወት ሲኖር ያለ ሀገር ማም ደመረመረው ሰው ጤናው ነው አንዱ ዓለም የክርስቶስ መምጣት ወደ ዓለም ተዛውሮ በትንቢት ተነቢ ሲተነበይ ኑሮ ብርሃን ወጣልን ታየልን ዘንድሮ ብርሃን መጣልን ታየልን ዘንድሮ እስከ መች ነው ይሆን የሚቀመጣው? እስከ መች ነው ይሆን የሚቀመጥ አውሮ ገደብ አልተሰጠም ዜናው በቀጠሮ ይከ ደጀባ ተሰጠም ዜናው በቀበሮ እየታነ የታነ ይለኛል ዘመን የፍቅር ስለያዘኝ ሀገር በመውደድ የህልም ሆነና ነገሩ አህድት ወየውጅ ከአይናት መምህራን ሁሉ በቃላቸው ከአይናት መምህራን ሁሉ በቃላቸው ከብሉይ ከሐዲስ ሲሰብኩ ሁላቸው ይለኛል ከልቤ ስማቸው ስማቸው ይለኛል ከልቤ ስማቸው ስማቸው ሐዲስ ባለታሪክ ብሩ ነው ተስፋቸው በታላቁ ስራ በሲኖዶሳቸው የታድሰው በደስታ በታላቁ ስራ በሲኖዶሳቸው ደስታቸው ታድሶ በየማድረጋቸው ለሰማያዊ ክብር ለፍላጎታቸው ከሃሊው ፈጣሪ አዝዞ ጌታቸው ከሃሊው ፈጣሪ አዝዞ አልጌታቸው በጅ- የዚህ ሀገር ጉዳይ የዚህ ሀገር ጉዳይ ሆነብኝ። እንግዲህ ዘመድ ዘመድ እንሰብሰብ እንምከር ሁላችን ዘመድ እንሰብሰብ እንምከር ሁላችን አንዱ አንዱን አንማው አንዱ አንዱን አንማው አንድ ይሁልባችን። ዘመድ እንሰብሰብ እንምከር ሁላችን አንዱን አንዱ አንማው አንድ ይሁልባችን። በክፉ በበጎ ይመር መንገዳችን በክፉ በበጎው ይመር መንገዳችን በላይ በዓለም እንዲነገር እንዲሄድናችን

ከመቅደስ ይወጡ ከዐይናቱ ሁላቸው ልብሰ ተክህኖ ለብሰው፣ በጫንቃቸው ከመቅደስ ይወጡ በጫንቃቸው ወርቅ ዘቦ መስቀል ጨብጠው፣ በእጃቸው ጠጋ ብሎ ቀርቦ አግድሞ ላያቸው ከሰው ሁሉ ይልቃል።